እኛ እንደ ኢትዮጵያውያን አረቦቹ ምን ይላሉ የሚለውን አናውቀውም ነበር። ስለዚህ ያንን ማወቅ ችለናል። ሁለተኛ አረቦቹ ደግሞ እኛ ምን እንላለን የሚሉትም አያውቁትም ነበር። ሁልጊዜ የሚነገራቸው የተሳሳተ ትርክት ነበር። ኢትዮጵያ አንድ ከናይል ቤዘን ሀገር ሆና ሳለ፣ አንድ ወጥ የሆነ ወንዝ ላይ ኢትዮጵያ ብቻ ከሌላው አፍሪካ ተነጥላ እንቅፋት የሆነች አድርገው ነበር የሚስሏት። ሌላው ቀርቶ ነጩ አባይና ጥቁሩ አባይ የሚባለው ወይም የእነሱ እኒልል አዝረቅ ይሉታል ሰማያዊው ናይልና ነጩ ናይል ብለው የሚሉትን ልዩነቱን እንኳን አይነግሯቸውም ነበር። ይሄ ህብረተሰቡ የእነሱም አረቡ አያውቅም ነበር። አሁን ላይ ግን እነሱ እራሳቸው በጣቢያ ላይ ራሱ ወጥተው የኢትዮጵያ ከኢትዮጵያ የሚመጣው ወንዝ ይህን ያህል ፐርሰንት 85 86 ነጥብ 5 እያሉ መናገር ጀምረዋል። ለዚህ ይህንን ዓለም ሲያቅ እንዴ ኢትዮጵያ ነው እንዴ ናይል የነበረው? ኢትዮጵያና ናይል ጭራሽ አይገናኙም ነበር። እኔ ለምሳሌ አሜሪካ ነው የምኖረው። ዶክተሮች ጋር ሄዳለው፣ ሊዮሮች ጋር ሄዳለው፣ አስተማሪዎች ጋር እገናኛለው፣ ማስተምርበት ትምህርት ቤት ውስጥ ምናምን። ግን ማናቸውም ናይል ብዬ ቃል ካወጣሁኝ ኢጅፕት ነህ ወይ ነው የሚሉኝ፣ ኢጅፕሽያን ነህ ወይ ነው የሚሉኝ። ያ ማለትም ማለት ነው ናይል የኢጅፕት ሆኗል፣ በቃ በተሰራው ደባ በተሰራው የሚዲያ ሽፋንም በተሰራው ተጨባጭም ሁኔታ ምክንያቱም እኛ ናይልን እየተጠቀምንበት ስላልሆነ ዓለም አያቅም። እነሱ ናይልን ለቱሪዝም ለአሳም ለምንም ተጠቅመው ሌላው ቀርቶ የሆሊዉድ ፊልሞች በጣም ብዙ ተሰርተዋል። ናይል ብለ ብትጽፍ ሆሊውድ ላይ ብዙ ታገኛል። የአረብኛ ቶ በጣም ብዙ ነው። ስለዚህ ናይልን ብድንብ አድርገው ፕሮሞት አድርገዋል። እነ ጉግል እነ ዊኪፒዲያ ምናም ናይል ብለ ስትጽፍላቸው የሚሰጡ ኢጅፕት ነው ከኢትዮጵያ ይልቅ። እኔ የማስታውሰው አንዲት እህት ከአውስትራሊያ አንድ ልጄ ናይል መነሻው ከኢትዮጵያ ነው ብዬ ነግሬው፣ ያንን ጽፎ ሄዶ አስተማሪዋ ኤክስ አድርገዋለች አለች። ይሄ ማለትም ማለት ነው፣ አውስትራሊያ ውስጥ ያለች አንድ አስተማሪ ናይልን የምታውቀው ከኢጅፕት ጋር ተያይዞ እንጂ ከኢትዮጵያ ጋር አይደለም። ስለዚህ ኢትዮጵያኖች ናይል የእኛ መሆኑን እና አባይ ተብሎ እንደሚሰየም እና መነሻው ከኛ መሆኑንና ግን እንዳንጠቀመው ደግሞ የተለያዩ የፖለቲካ እና የተለያዩ የሚዲያ ተጽዕኖዎች በኢጅፕትና መሰሎቻቸው ተደርጎብን እንደተጎዳን ለዓለም ማሳወቅ አለብን በደንብ አድርገን። ይህንን ከማሳወቅ አኳያ ባለፉት ስድስት ዓመታቶች በጣም ብዙ ሰርተናል። አረቦቹ የናይል የአባይ ጉዳይ ላይ መዋጮ ስንሰጥ ከኮይት ከምናምን ያዋጡ አሉ አረቦች ሆነው። ይሄ ማለት እዚህ ደረጃ መጥተናል ማለት ነው ብዙ አረቦች ወደዚህ እንዲመጡ አድርገናል። አባይ አባይ ናይል ሚለውን ለምሳሌ እኔ በራሴ እንኳን የተለያዩ ተጽዕኖ ፈጣሪዎችን ሌላው ቀርቶ ወዳሴ ግድብ ድረስ ይዣቸው ይጃቃለሁ እና እንደዚህ አይነት ነገሮች መሰራት አለባቸው። በአሁኑ ሰዓት አስር ሀገር ብትጽፍ ለዓለም ለራሱ ጠግቦ ለሌላ ሚልክ ኢጅፕት አንዷ ናት። ብርቱካን አንደኛ ናት። ስትሮበሪ አንደኛ ናት። ባለፈው ሶስት ወር ሶስት ሚሊዮን ቶን ነው የላኩት ወደ ማሌዚያ ብቻ። በጣም ቁጥሩ ራሱ ያስደነግጠሃል። ስለዚህ ለኛ ለኢትዮጵያኖች መልሰው ብርቱካን ይልኩልናል። ይሄ እኮ በጣም ነውር እኮ ነው። ማለት አንድ ኢትዮጵያዊ የሆነ ብርቱካን ቤት ሄዶ የግብፁን አራት ሀባዋን ሰባ ግራም የምትሆነዋን በተሻለ ብር ሲገዛ ይሄ ማለት ውሃንም ትሰጣለ አፈርም ትሰጣለ እንደገና ዶላር ትሰጣለ። አሁን ባል በዚህ በጣም ችግር ውስጥ ባለህበት ሁኔታ ስለዚህ ይሄ በጣም በጣም ልክ ነው። አለም ራሱ ውሸት ነው እናንተ ናይል የላችሁም ቢል ራሱ ያስብለዋል ይህንን ሸሽተን እኛ እዛ እነሱ ጋር ሰራተኛ ሆነን እንሄዳለን አይደል ግብፅ ላይ ሰራተኛ ሆነ የምትሄድ እህቴ እያለች እንዴት ብሎ ነው አንድ ሰው ናይል ሊኒ ነው ብሎ ቢናገር የሚሰማው አረቦችም አይሰሙሁም ምክንያቱ አያውቁትም እነሱ የሚበሉት ሽንኩርት የሚበሉት ብርቱካን የሚበሉት ድንች ምናም የሚመጣላቸው ከግብፅ እንደሆነ ነው የሚያውቁት ስለዚህ ናይልን የሚያውቁት ግብፅ ላይ ነው እንጂ ኢትዮጵያ ላይ አይደለም ስለዚህ አሁን ላይ ናይልን ወይም አባይን ኢትዮጵያ ላይ መሆኑን ማሳያ እድሉ አሁን ተጀምሯል በህዳሴ ግድብ። ስለዚህ ሌሎች ሶስት ግድቦች ከዚህ ግድብ ጋር ተያያዥ ሆነው ነው የሚገደቡት። እነሱ ላይ መበርታት፣ ይሄኛው ግድብ በደንብ ፈንክሽናል እንዲሆን በኤሌክትሪክም፣ በእርሻም፣ በአሳም በምንም የኛ ርብርብ ሁላችንም ያስፈልጋል። የዛኔ ናይልኛ ነው ብለህ ብትናገር እንኳን ትሰማለህ። ስለዚህ ወደዛ ደረጃ መምጣት ነው።